ሰላም ውድ የዩቲዩብ ተመልካቾቻችን፣ እንደምንድናችሁ እንደምንቆያችሁ። በቀደም ዕለት ከለቀኩት ትምህርት በእርግጠኝነት ብዙ ትምህርቶችን እንዳገኛችሁ ተስፋ አረጋለሁ። ዛሬ ደግሞ ቲክቶክ ላይ ያገኘሁትን አንድ አጭር ቪዲዮ ለብዙዎቻችሁ ደግሞ ያስተምራል ብዬ ያሰብኩትን ቪዲዮ አብረን እንመለከትና ደግሞ ትንሽ ሙያዊ የሆነ ምክር ሀሳብ አቀርባለሁ ማለት ነው። እንግዲህ ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የበለጠ ደግሞ ጠንክረን እንድንሰራ ወይም ደግሞ የተሻለ ሀሳብ በዚህ ቪዲዮ ላይ አስተያየት ብሰጥ በዚህ ሀሳብ ላይ ደስ ይለኛል ብላችሁ ከሰባችሁ 0915955656 የቴሌግራም ስልኬ ነው እና እዛ ላይ የተለያዩ ቪዲዮዎችን መላክ ትችላላችሁ። አመሰግናለሁ ወደ ቪዲዮ ኔክስት ቀናበር ምን እንደ ሽማግሌ ከዘራ አንገቴን ታቀረቅራለህ አይኖችን እያየ አይ ላቭ ዩ በጣም ታምር ያለሽ በጣም ቆንጆ ነሽ እወድሻለሁ ብለ ተናገረ። ምን እንደ መቶ አመት ሽማግሌ እንደዚህ ነገር የምትለው ምን እንዴት ያስጠላል እ በስልክ ተናገረ ወድሻለሁ ብለን ተጋባና አይደል ነው ከዚህ በኋላ ብርሽ ያለው አይ ላቭ ዩ ብል ምን ማለት ረጌታ ሆይ በኢየሱስ እኔ ፈልጋለሁ፣ ቀፈኝ ነው። እንደዚህ እንደዚህ ብለ ነው፣ እንደዚህ ነው። ምስቱ እሺ፣ እንደዚህ እንደዚህ ብለ እንደሞተ ሊሞት እንደደረሰ ሽማግሌ። ያን ጊዜ በስልክ ስንናገር ወድሻለሁ፣ አፈቅርሻለሁ፣ ምናምን ተባባልና አይደለም፣ ምን ያስፈልጋል? ከዛ በኋላ ህይወት እየኖርን አይደል፣ ፍቅር እኮ በዛ ነው። ፍቅራቸው ያለ ግብዝነት ይሁን አለ። ዝም ብዬ ነው ሽንገላ እወድሻለሁ ብሉ ነው አጋ እንደምወድሽ ታውቂያለሽ ቤትሽ መጥቻለሁ፣ አገር አሰር ፍቅር እኮ በስልክ በማውራት ብቻ አይደለም፣ ፍቅሬን በተግባር ማሳየት አለብኝ። እሺ እወድሻለሁ ምናምንም ትላለህ፣ ግን እንደባልየው ካይደለም እሺ፣ ምን አርግ ነው እምትይው እንደምታፈቅረኝ እንደምትወደኝ አይን አይኖችን እያየ ተናገር

እንኳን ኳን የምታጥበት አንድ ኮልጌት መግዛት ያቃተ ሰው ደግሞ፣ ቪዲዮን እንዳየነው ስሜትን የመግለጽ የብቃት ማነስ ጉዳዮች በአንዳንድ ጊዜ በትዳር ውስጥ ያጋጥማል እንደዚህ አይነት ሁኔታዎች። ምክንያቱም ፍቅርን ያው አንዳንድ ጊዜ ለአንዳንድ ሰዎች ከተጋቡ በኋላ ይህንን እወድሻለው አፈቅርሻለው የመባባል ሁኔታዎች ብዙ ጊዜ ይቀዘቅዛሉ። ምክንያቱም የሚቀዘቅዙበት ምክንያት ምንድን ነው? በቃ ሴቷም ትሁን ወንዱም አብረንን አብረን እስከሆንን ድረስ እለት በእለት የምናደርገው ሀሳቦች ወይም ደግሞ የሀሳብ ልውውጦች ወይም ደግሞ ሲመሽም ሲነጋም አብረን የምንሆንበት ጊዜያቶች ውስጥ እንግዲህ ስለሚያሳልፉ ባልና ሚስቶች ብዙ ጊዜ ፍቅርን የመገላለጽ ሀሳቦች ይረሳሉ። አሁን አሁን እንዲሁም ቲክቶክ ላይ ብዙ ነገሮችን ማየት ጀምረናል እንጂ ፊት በጣም የአንድ የባለ ትዳር በጣም አስቸጋሪ ትዳር ውስጥ ከሚያስቸግሩ ሀሳብ ውስጥ አንደኛው ስሜትን መግለጽ አለመቻል ነው። ሁለተኛ ደግሞ ከዚህ ቪዲዮ ውስጥ እንዳየ ነው አንተ ራስህ ለራስህ ኮልጌት መግዛት የማትችል ነህ ምናምን የሚል ራስን ከፍ ማድረግ ወይም ደግሞ እኔ ሆኜ ነው እዚህ አገር እንደዚህ እንደዚህ አይነት ነገሮች ይመስለኛል፣ ወይ ሌላ ሀገር ሆኖ ነው እና ቪዲዮ እንደዚህ ቲክቶክ ላይ የተለቀቀው እና እነዚህ ሀሳቦች በኋላ ላይ ትዳርን የመበጥመጥ ሂደቶች ይኖሩታል እና ይሄን ከመሆኑ በፊት ምንድን ነው አንደኛም ደግሞ እዛው ያ ሰው ደግሞ ለማረም እሺ፣ ከዚህ በኋላ እንደዚህ አደርጋለሁ፣ በቃ ነይ ልቀፍሽ ወይ ምናምን ሲል የመጀመሪያ ስቴፕ እንደዚህ ነው እንዴ? ሌላ ሰው የሚያቅፈው እንደዚህ ነው እንዴ? የሚሉት የሚለውን ባለቤትሽን ከሌላ ሰው ጋር የምታወዳድሪ ከሆነ ትዳርሽ አደጋ ላይ ወደቀ ነው የሚሄደው። እና እንደዚህ እንዳይሆን በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። አንደኛ ደግሞ አንድ ስሜቱን መግለጽ የማይችልበት ደረጃ ላይ ከደረሰ ደግሞ ልናስተምረው ይገባል። እንደዚህ በኃይልና በቁጣ ሳይሆን፣ ይሄን ብትል እኮ ያስደስተኛል። ይሄን እንደዚህ ስትለኝ እኮ በጣም ደስ ይለኛል የሚሉ ሀሳቦችን አብሮ በጋራ በመወያየት ያንን ሰው ያለመደውን ሀሳብ ወደ ፊትለፊት እንዲያመጣ ማድረግ ይቻላል ማለት ነው። መሆንም እሱ በጣም የተሻለም ነው። ምክንያቱም አሁን ባለፈው እንደዚህ አልነበርክም ብሎ የሆነን ሰው የኋላ ማንነቱን ከማስታወስ አሁን እየተፈጠረ ያለው ችግር ደስ ስለማይል ይህን ችግር እንዴት እናስተካክል ወደሚለው ሀሳብ ቢመጣ አጠገብሽ ጋ ያለውም ሰው ራሱን ለማስተካከል በጣም ዝግጁ ይሆናል። እንደገናም ደግሞ ላንቺም እሱ ለመለወጥ ፈጣን ይሆናል ማለት ነው። ስለዚህ ሕይወታችሁን በተለይ ደግሞ ትዳራችሁን ስትመሩ የሌላ ሰው ሀሳብ አያስፈልጋችሁም። የሌላ ሰው የፍቅር አገላለጽ እኔ ቤት ካልሆነ የሚል አይነት አመለካከት ሊኖር አይገባም። ትዳራችሁን መቅረጽ ያለባችሁ እንደራሳችሁ ነው፣ እንደ ራሳችሁ። አንዳንድ ጊዜ ደግሞ የምትፈልጉት ነገር ሁሌ ላይሆን ይችላል። ያገባችሁትን ሰው ደግሞ መረዳት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እነዚህን ነገሮች በማስተካከል ሌላ ጊዜ መለስ ይባታሉ ስሜትን እንዴት መግለጽ አንድ ሰው መለማመድ ይችላል የሚለውን ማለት ነው። እና በትዳር ውስጥ ሆኖ ስሜቱን እንዴት መግለጽ ይችላል የሚለውን ሀሳብ ደንብ አድርገን እንማራለን። ግን ለአሁን አሁን እሷ እያደረገችው ሀሳብ ትክክል ብትሆንም ግን እሱ እንዲቀየር እየጣረች ያለችበት አመለካከት ወይም ደግሞ መንገድ ልክ አደለ። ስለዚህ ይሄ ግልፍተኝነት ትዳር ላይ የዛን ሰውየ ሀሳብ ባለመራዳት የሚፈጠሩ ሀሳቦችን እንደዚህ በማንቋሸሽ ሳይሆን ባለው ሁኔታ ነገሮችን ለማስተካከል መጣር በጣም ያስፈልጋል ማለት ነው። ሁሌም ቢሆን የውስጣችሁን ሰላም ከመጠበቅ ወደኋላ እንዳትሉ። ትዳር እናውቅበት፣ እለት ከእለት የምንማርበት እንጂ ተምረን ጨርሰን የምንገባበት ህይወት ብቻ አይደለም። ስለዚህ እየኖርን የምንማራቸው ብዙ ነገሮች ስለሚበዙ ለመማር ራስን ለማስተካከል ዝግጁ መሆን ሁሉም ያስፈልጋል። ላይክ፣ ሼር፣ ሰብስክራይብ በማድረግ እናንተም ደግሞ በዚህ ቪዲዮ የተሰማችሁን የራሳችሁን ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ። ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሼ እመጣ አለውኝ